የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዲስ አበባ ሜክሲኮ ሊያስገነባ ላሰበው ባለ 8 ወለል መንት የገቢ ማሰባሰቢያን አስመልክቶ ከጥላን ጉጊሳ ማስታወቂያ ድርጅት ጋር ስምምነት ተፈራረመ። ጥቅምት 7 ቀን 2018 ዓ.ም ምረት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ግቢ ውስጥ በተደረገው የፊርማ ስነስርዓት ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሳው ገብሬ፣ የካውንስሉ ጠቅላይ ፀሐፊ ቄስ ደረጀ ጀምሩ፣ በካውንስሉ በምክትል ጠቅላይ ፀሐፊ ማዕረግ የመንፈሳዊና የውጭ ግንኙነት ዘርፍ ኃላፊ ፓስተር ይል ማዋቂ የካውንስሉ ጽሕፈት ቤት ኃላፊ መጋቢ ዶክተር ጌትነት ለማ ከአርቲስት ላውን ጉጊሳ የማስታወቂያ ድርጅት ደግሞ አርቲስት ላውን ጉጊሳን ጨምሮ የስራ ባልደረቦቻቸው ተገኝተዋል። የፊርማ ስነስርዓቱን ቄስ ደረጀ ጀንበሩ በጸሎት ያስጀመሩ ሲሆን የካውንስሉ ፕሬዚዳንት የሆኑት ዶክተር ጣሰው ገብሬ ስምምነቱን አስመልክቶ ገለጻ ሰጥተዋል። ፕሬዚዳንቱ በንግግራቸውም በሜክሲኮ በተሰጠን ከ10 ሺህ ካሬ በላይ መሬት ላይ ባለ 28 ወለል ወለልመንት እያንጻ ለመገንባት እንቅስቃሴ ላይ ነን። ለዚህ ስራ ገንዘብ አስፈላጊ ነው። ይህንንም ደግሞ በተደራጀ መንገድ ማስኬድ ስላለብን ከጥላውን ጉጊሳ የማስታወቂያ ድርጅት ጋር ስምምነት ማድረጉን አስፈላጊ ሆኖ አግኝተነዋል። በወንጌል አማኞች ዘንድ ከዚህ በፊት ካለው የግንባታ ባለ ጌት ባለ መንገድ በአጭር ጊዜ ውስጥ የሚጠናቀቅ ጥራት ያለው ጥንቅቅ ያለና ደረጃውን የጠበቀ ስራ መስራት ያስፈልጋል በማለት ተናግረዋል። የጥላውን ጉጊሴ የማስታወቂያ ድርጅት ስራ አስኪያጅ የሆኑት አርቲስት ጥላውን ጉጊሳም ስለ ስምምነቱ በሰጡት ገለጻ ይህን እድል ስላገኘው ከልብ አመሰግናለሁ። ለኔ በዚህ ስራ ላይ መሳተፍ ትልቅ እድል ነው። ይሄ ለትውልድ ተሻጋሪ የሆነ አንድ አርማ በከተማ ውስጥ ለክርስቲያኑ ማህበረሰብ ማቁም ነው። እንደ ቢሮ ብዙ አውርተንበታል፣ ላቅደንበታል። የፍጥነት ነገር በከተማችን የሚስተዋል ነው። የሌሎችን ልምድ ወስደን በፍጥነት ለመስራት ወደ ተግባር የምንቀይር ይሆናል። ደክመኝ ሰለቸኝ ሳንሊ ለመስራት ተነስተናል። እንደተባለው ሀብቱ ወርቁም፣ ገንዘቡም፣ አቅሙም ጉልበቱም የእግዚአብሔር ነው። እግዚአብሔር ይሰራል፣ እኛም አብረን እንሰራለን፣ በማለት ተናግረዋል። ከዛም በመቀጠል የፊርማ ስነስርዓቱ ተካሂደዋል። በፊርማ ስነስርዓቱ ማብቂያ ላይም የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሮ ንግግር ያደረጉ ሲሆን ዛሬ ትልቅ ስራን የሰራ ነው። ብዙ ጊዜ ሲጠበቅ የነበረ ጉዳይ ነው መልስ እያገኘ ያለው። እግዚአብሔር ረድቶን እዚህ ደረጃ ላይ መድረስ መቻላችን ቀላል አይደለም። በጥራት ተሰርቶ በታሰበው ጊዜ እንዲደርስ ይኔ የምትመለከቱ ቅዱሳን መጸለይ ያለብን ለእኛ ከፍተኛ አስተዋጽኦ ያለው ህንፃ ነው የሚቆመው። ለሁሉም ነገር ጸሎት አስፈላጊ ነው በማለት ተናግረዋል። በመጨረሻም በቄስ ደረጃ ጀንበሮ ማጠቃለያ ጸሎት መራ ግብሩ ተጠናቋል። የዝግጅት ክፍላችን ከአርቲስት ጥላንጉጊሳ ጋር ባደርገው ቆይታ የጥላንጉጊሳ ማስታወቂያ ድርጅት በህንፃው ግንባታ ላይ ያለውን ሚናና ከወንጌል አማኞችም የሚጠበቀውን ድርሻ ጠይቆ የሚከተለውን ምላሽ አግኝተናል። በዛሬ ሁለት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋራ ለአዲሱ ሜክሲኮ አካባቢ ስለሚገነባው ባለ 28 ወለል ህንፃ ህንፃውን የማሰሪያ የፈንድሬዚንግ ወይም የገቢ ማሰባሰቢያ ፕሮግራም ለመስራት ፊርማችንን ያስቀመጥንበት እለት ነው። ካውንስሉ እንግዲህ በመጀመሪያ ይሄንን ነገር አምኖ እኛን ትሰራላችሁ ብሎ ለእኛ ስለሰጠን በእውነት ለካውንስሉ ትልቅ አክብሮትና ምስጋና አለኝ። ከዛ በተጨማሪ በዋናነት ለእኔ ይሄ ለየት ያለ ነገር ነው። ምክንያቱም ለክርስቲያኑ ማህበ ክርስቲያኑን ማህበረሰብ የሚወክል ህንፃ ለመስራት በዚህ የገንዘብ ማሰባሰቢያ ፕሮግራም ላይ እንደ አንድ ክርስቲያን ወንጌል አማኝ ለዚህ ነገር በመታጨቴ በጣም ከፍተኛ ክብርና በጣም ከፍተኛ ምስጋና አለኝ። በጣም ተደስቻለሁ። ለእኔ ይሄ በጣም ብዙ ትርጉም ያለው ነገር ነው። ምክንያቱም ለትውልድ የሚተላለፍን ነገር ሰርቶ መሄድ ብዙ ጊዜ አይገኝም፣ ግን እግዚአብሔር ይሄንን እድል ለእኔ ሰጥቶኛልና እግዚአብሔርን እጅግ አድርጌ አመሰግናለሁ። የጥላሁን ጉግሳ ማስታወቂያ ድርጅት በዚህ የገንዘብ ማሰባሰቢያ ፕሮግራም ላይ በዋናነት በኃላፊነት የተቀበልነው የገንዘብ ማሰባሰቡን ስራ ነው። የገንዘብ ማሰባሰቡን ስራ ለመስራት በጣም የተለያዩ ስትራቴጂዎች ተቀርጸዋል። ግን አሁን ወቅቱ አይደለም እና በጊዜውና በሰዓቱ እንደዚሁ እየተገናኘን ዝርዝር አፈጻጸሙን ከእናንተ ጋር እየተነጋገርን እንሰራለን እናደርጋለን እንግዲህ የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። በየጊዜው እየተገናኘን እንደ እግዚአብሔር ፈቃድ ጌታ ቢፈቅድ እና ብንኖር እየሰራን ለስራም ስንዘጋጅ እየተነጋገርን እናደርገዋለን። ይሄንን ነው ምለው። እንግዲህ ይሄ ህንፃ፣ በአንድ አካል ወይም በሁለት አካል ወይም በሶስት በአራት የሚሰራ አይደለም። በእኛ ድርጅት የማስታወቂያ ቅስቀሳ ወይም ደግሞ በካውንስሉ ጥረት ብቻ የሚሆን አይደለም። መላውን በከተማችን፣ በሀገራችን፣ በመላው ዓለም የሚገኙ የክርስቲያኖችን ህብረትና ድጋፍ የሚጠይቅ ነው። ስለዚህ በየትኛውም ዓለም የሚገኙ ክርስቲያኖች ለዚህ በጎ ስራ እጆቻቸውን መሰረ ት መቻል አለባቸው። ይህንን ከአደራ ጭምር ማሳሰብ እፈልጋለሁ። ዳዊት ንጉስ ዳዊት ቤተመቅደሱን ሊሰራ በተነሳ ጊዜ እግዚአብሔር የለም፣ አንተ አትስራ ብሎታል እና ልጅ ሰለሞን ይሰራልኛል ነው ያለው። እግዚአብሔር ደግሞ በዚህ ጊዜ እኛን ትሰራላችሁ፣ ለክርስቲያኑ ማህበረሰብ የሚሆን ክርስቲያኑን ማህበረሰብ የሚወክል እነዚህን ትዊን ታውሮች ስሩ ብሎ አዞናል። ስለዚህ ከእግዚአብሔር በተቀበልነው ትዕዛዝ መሰረት እነዚህን ለመስራት ክርስቲያን ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ አባቶችም፣ እናቶችም፣ ልጆችም፣ ታዳጊዎችም፣ ማንም በቃ ሁሉ ሰው ሃይማኖት ሳይለይ፣ ብሔር ሳይለይ ሁሉ ሰው ለዚህ በጎ ስራ ክንዱን እንዲያበረታ በሚችለው እንዲዘረጋ ሁሉንም ማህበረሰብ ለሁሉም ማህበረሰብ ጥያቄ ማቅረብ ፈልጋለሁ፣ ጥሪ ማቅረብ እፈልጋለሁ። ሁላችሁም ለዚህ በጎ ስራ እንድትተባበሩ ከአደራ ጭምር በአምላኬ በእግዚአብሔር ስም ጠይቃለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ።